አዲስ አበባ ከሁለት ወር በፊት እዛ ነበርኩ፣ እና አጋጣሚ ሀሩን ሚዲያ ቢሮ ሄጀ ነበረና አጋጣሚ ወጣቶች ናቸው ከበው አየኋቸው። ሁለት ሶስት ቢሮዎች ውስጥ በብዛት ቁጥር ያላቸው ልጆች ቁጭ ብለው እነሱን ሳይ ሀቂቃ ልቤን መታኝ። እነዚህ ልጆች ወጣቶች ናቸው፣ ብዙ ፍላጎት አላቸው፣ ብዙ አቅም አላቸው የዚህ የኡማው ጉዳይ የእኛ ጉዳይ ነው፣ በሚል ቀያው አሳስቧቸው ቁጭ ብለው እዛ ፒሲያቸውን ይዘው የተለያዩ ነገሮችን ይሰራሉ። ምን ይላሉ እና እነዚህ ሰዎች መቼም ያው የሚከድሙት እስልምና ከነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ጊዜ ጀምሮ መንግስታዊ ባጀት የለውም። እስላማዊ መንግስት በነበረበት ሰዓት እንደ ሁሉም ለሚያገለግለው ግልጋሎት ክፍያ ይሰጠዋል። አሁን ግን እንደዚህ አይነት ህይወት አይደለም ያለን መስም ና ሁሉም የሙያውን ሙያ ያለው በሙያው ጉልበት ያለው በጉልበቱ ገንዘብ ያለው በገንዘቡ እየተረዳዳ ነው መሄድ የሚችለው። እና እነዛ ልጆች ጊዜያቸውን ሰጠው ከጊዜያቸው በላይ ደግሞ ወጣትነታቸውን ተሯርጦ ምን ብለው ገንዘብ ማግኘት የሚችሉበትን ወጣትነት ጊዜያቸውን የዚህ የኡማው ጉዳይ ነው ብለው ቁጭ ብለው ሳይ እኔ በጣም የሆነ ነገር ማድረግ አለመቻሌ ሀቂቃ በጣም ነው የከፋኝ። እና አንዳንዴ እንዲህ አይነት ነገሮችን ባላ ይመርጣለሁኝ። አላህ ሁጃ እንዳያቀርብብን ከመስጋት አንጻር ማለት የሆነ ነገር ማድረግ እንዳለብኝ ውስጥ ያምናል። እና እነዚህ ልጆች ጊዜያቸውን ገለው እዛ ቁጭ በማለታቸው እኛ ደግሞ እንደው ልናደርግ የምንችለው ነገር የለም ወይ በደንብ ይኖራል። ሁላችንም የምንችለውን ነው የምንጠየቀው። ኢስላም ከአቅም በላይ አይጠይቀንም። በእርግጠኝነት ግን ሀሩን ሚዲያን ቀጥ አድርጎ ማቆም የሚችል አቅም ግን ሙስሊሙ ማህበረሰብ አለው ብዬ አምናለሁ። ይሄን እንችላለን፣ እንነሳ። ሌላው ነገር ይቅር ወንድም እንዳለው እስላማዊ ዳዕዋዎች፣ ፈታዎች፣ ሌሎችም ትምህርቶች ኦኬ ወሳኝ ናቸው፣ በተለያዩ ቴሌቪዥኖች ይተላለፋሉ። በሀሩን ሚዲያ ግን አንዳንድ ፖለቲካል ሾዎች ይሄ የተለያዩ ማህበረሰባዊ ጉዳዮች ምናምን በሙሉ ሌሎቹ ቴሌቪዥኖች የማያነሷቸውን ነገሮች ነው በየገጠሩ ብዙ ሪስክ ወስደው በጣም ብዙ ችግር እንደደረሰባቸውም እናውቃለን እና ይሄን ደግሞ የሙስሊሙ ማህበረሰብ እንዲሰማ እንዲደርሰው ለማድረግ ነው። ህይወታቸውን ሰጠው በቃ ከስንት አካል ጋር ስምና ጠል ከሆኑ አካላቶች ጋር የሚያደርጉት ግብ ግብ ራሱ ትልቅ መስዋዕትነት የሚያስከፍል ነው እና ያን ሁሉ ተቋቁሞ የሚሰራ እኔ በእኔ እስካሁን በማውቀው ብቸኛ ሚዲያ ሀሩን ሚዲያ ነው። ከዳዋው ከእስላማዊ ትምህርቱ አንጻር አይደለም ማለትቹ የእያንዳንዱን የሙስሊሙን ችግር በየገጠሩ እየገቡ ነቅሶ በማውጣትና ሙስሊሙ ማህበረሰብ እንዲ እንዲደርሰው እንዲያቅ በማድረግ ያ በሚዲያ እኮ በሚታየው ነገር ነው። ህዝቡ ተቃውሞውን ለመንግስት አካልም እያሰማ ምን እያለ መፍትሄ እንዲያመጣ የሚያደርገውና እንደው ሁለት ሶስት እንዲያይነት ጠንካራ ቢኖሩን ጥሩ ነው። ሁለት ሶስቱን ስንመኝ ግን አንዱ ተንገዳግዶ እንዳይወድቅብን አብዱራሂም የሚችለውን ሰርቷል ይመስለኛል። በወጣትነቱም ጊዜ ጀምሮ ከበፊቱም ጀምሮ እየሰራ ነው። አላህ ፊ ሚዛኒ ሐሰናት ያድርግልህ። በሄርኩበት ቦታ ስለ ሀሩን ሚዲያና ስለ አብዱረሒም እናገራለሁ። ይሄ ግን አላህ ከኛ በላይ አላህ ይወቅለት፣ አላህ ይናገርለትና በሱ በኩል የሚያስቀይም ጉዳይ አይደለም። እኛ ግን ይሄ ሚዲያ እንደው አንድ አለን የምንለው እንደው ተንገዳግዶብን እንዳይወድቅ፣ በል የተሻለ ደረጃ እንዲደርስ ሁላችንም የተቻለንን ያህል እናድርግ። ይሄ ደግሞ ሀቂቃ ደፈር ብዬ ብናገር ደግሞ ምርጫ ሳይሆን ግዴታ ነው፣ የኡማው ግዴታ ነው። በቃ አማርኛ ቋንቋ እንደ ኢትዮጵያዊ፣ በዛ ቋንቋ መናገር ለሚፈልጉ ሰዎች ብቸኛ አማራጭ ነው እና ጀዛው ላ ኸይር አላህ የተሻለ ደረጃ የሚደርስ አላህ አድርገው ያድርገው ሀሩን ሚዲያ ከሱም በላይ አልፎ ለትውልድ የሚተላለፍ እንደው ብርቅ የሚዲያ ሆኖ አላህ ያስቀጥለው። በዚህ ዙሪያ ላይ የሚሰሩ ወንድም እህቶች በሙሉ ደግሞ ከቦርዱ ጨምሮ እዚህ የማያችሁ ብዙ እህቶች ወንድሞች አላችሁና ልፋታችሁን አላ ፊ ሚዛን ሐሰናት ኩም ያደርግላቸው ሊየውሚን ላ የንፋዑ ማሉ ወላ በኑን አላ ፊት በንቀርበት ሰዓት እንደው አላህ አንገት ከመድፋት ነፃ መትወጡ በትን ስራ አላ ይወፍቃቸው ለዛም ምክንያት ያደርግላችሁ በማለት ንግግሬ ነቋጫለው።